በሕዝብ ተወካዮች ምክር ቤት የመንግስት ረዳት ተጠሪ ሚኒስትር ዴኤታ ዶክተር ምህረቱ ሻንቆ ለቃለመጠይቅ ፈቃደኛ ስለሆኑልን እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ። ስለ ብሔራዊ ጥቅም ብዙ ጊዜ ይነሳል። ብሔራዊ ጥቅም ሲባል ምን ማለት ነው? መገለጫዎቹስ እንደምን ያሉ ናቸው? ሀገር ሀገሩና ከቆመች የመጀመሪያው ጥያቄ ብሔራዊ ጥቅም የሚል ጥያቄ ይመጣል ማለት ነው። ብሔራዊ ጥቅም ማለት አንድ ሀገር መድረስ የምትፈልገውን ነገር አቅዳ የምትሰራ ከሆነ ከብዙ ነገር አንጻር፣ ከኢኮኖሚ አንጻር፣ ከሚሊተሪ አንጻር፣ ከህዝብ ትስስር አንጻር የምሰሩ ስራዎች በውስጥም በውጭ የምሰሩ ስራዎች ያ የአንድ ነገር ዜጋ ጥቅምን በውስጡ የያዘ ማለት ነው። በእኛ ሀሳብ የኢትዮጵያኖች ጥቅም ማለት ነው። የኢትዮጵያን ጥቅም በውስጡ የያዘ ብሔራዊ ጥቅማችን ነው ማለት ይቻላል ማለት ነው። መገለጫዎቹ የብሔራዊ ጥቅም መገለጫዎች ለምሳሌ ታላቁ ህዳሴ ግድባችን የእኛ ብሔራዊ ጥቅማችን ነው። ኢትዮጵያ አየር መንገድ የኛ ብሔራዊ ጥቅማችን ነው። ኢትዮጵያን በዓለም አቀፍ ደረጃ የሚገባትን ቦታ ልሰጥ የሚችል ተቋም ከገነባን አንዱ ብሔራዊ ጥቅማችን መገለጫ ነው ማለት ነው። ብሔራዊ ጥቅምን ለማስጠበቅ የተለያዩ ሂደቶች ይኖሩታልና በዚህ መሀል ግን የተለያዩ ንዑስ ፍላጎቶች ይፈጠራሉ። እነዚህ ንዑስ ፍላጎቶች ብሔራዊ ጥቅምን ምን ያክል የሚፈትኑ ናቸው? የብሔራዊ ጥቅም ፈተናና አደጋ የምንላቸው የትኞቹ ናቸው? ከብሔራዊ ጥቅማችን አንጻር በጣም የሚፈትኑ ነገሮች አሉ። ለምሳሌ ቅጽበታዊ ስሜቶች አሉ። አሁናዊ ግጭቶች ሊኖሩ ይችላሉ። አሁናዊ የራሳችን ጥቅም አንዳንዴ ከብሔራዊ ጥቅም ጋር የሚጋጭበት ሁኔታዎች ሊፈጠሩ ይችላሉ። ነገር ግን ብሔራዊ ጥቅም ማለት እኔነትን ድል ነስቶ ማዶን ማየትን ይጠቅማል ወይም ደግሞ ያስፈልጋል። ብሔራዊ ጥቅምን ፈተና ውስጥ የሚያስገቡ ብዙ ቻሌንጆች ተፈጥሯል። ከዚህ በፊትም አሁንም አሉ፣ ወደፊትም ይፈጠራሉ። እንደ ሀገር፣ እንደ ዜጋ ግን ያለን ሀገር አንድ ስለሆነች ለዛች ሀገር ሁላችን የራሳችን ሚና በእኩል መወጣት መቻል አለብን። ንዑስ ፍላጎቶች ይፈጠራሉ፣ ዛሬም አሉ። ንዑስ ፍላጎቶችን ባሻገር ግን ማየት ያለብን ነገን ነው፣ ማየት መቻል አለብን። በሀገር ውስጥም ሆነ በዓለም ደረጃ የኢትዮጵያ ቦታ የቱ ጋ መሆን እንዳለበት ዛሬ ካላሰብን፣ በትናንሽ ነገሮች በአሁናዊ ስሜቶች እጅ የምንሰጥ ከሆነ ነገ ላይ ብሔራዊ ጥቅማችን ዋጋ የሚያስከፍልን ይሆናል ማለት ነው። ለማሳያ ከአመታት በፊት ዛሬ የባህር በር ጥያቄ ለእኛ ፈተና የሆነው ነገር ከአመታት በፊት በቀላሉ ከእጃችን የወጡ እድሎች ነበሩ፣ ዛሬ ላይ ግን ለእኛ ፈተና ሆኖ እየቀጠለ ይገኛል። እንዲሁም ዛሬ ላይ የእኛ ብሔራዊ ጥቅሞችን በቀላሉ አሳልፈን የምንሰጥ ከሆነ፣ በአሁናዊ ነገሮች እንዲሸነፍ የምናደርግ ከሆነ ነገ ላይ መልሰን ለማግኘት ዋጋ የሚያስከፍል ጉዳይ ይሆናል ብዬ አስባለሁ። የሀገርንና የህዝብን ሁለንተናዊ ጥቅም በማስቀደም በማስጠበቅ ረገድ የህዝብን ሁለንተናዊ ፍላጎቶች የተሟሉ እንዲሆን ከማድረግ አንጻር ከመንግስት እንዲሁም ደግሞ በሀገር ጉዳይ ያገባናል ከሚሉ በፖለቲካ ውስጥ ካሉት አካላት ምን ይጠበቃል? ብሔራዊ ጥቅምን ማስጠበቅ ማለት የትውልድን እጣ ፋንታ መወሰን ማለት ነው። የሀገር በዓለም ደረጃ ምን አይነት ቦታ እንደምኖራትን የምንወስነው እኛ ራሳችን እኛ ኢትዮጵያኖች ነን ማለት ነው። እያንዳንዱ ኢትዮጵያ በተሰማራንበት መስክ ላይ ስለ ኢትዮጵያ ብሔራዊ ጥቅም በየቀኑ አውቀን መስራት መቻል አለብን። እንደ ምሁራን፣ እንደ ፖለቲከኞችም ሁሌ ማሰብ ያለብን የትኛውም ጥያቄዎች ይቀያየራሉ። አዳዲስ ጥያቄዎች ይፈጠራሉ። አዳዲስ ፍላጎቶች ይፈጠራሉ፣ ይመጣሉ፣ ይሄዳሉ። የሀገር ጥቅም ግን እንደዛ አይደለም። የሀገር ጥቅም ቋሚ እንደሆነ እናስብና የትኛውንም ጥያቄ ከዛ መልስ እንጠይቅ። የሀገር ጥቅምና የግለሰቦችን ጥቅም እኩል አድርገን ማየት የለብንም። የሀገር ጥቅም ከፖለቲካ ፓርቲ ስብስብ በላይ ነው። የሀገር ጥቅም አንዳንድ ከመንግስታትም ከመንግስታት ስርዓትም በላይ ነው። የመንግስታት ስርዓት ይመጣሉ ይሄዳሉ። የሀገር ጥቅም ግን ቋሚ ነው። እሱን አስቦ እሱን ተገንዝቦ ከመስራት ረገድ ግን ችግሮች አሉ አሁንም ቢሆን እኛ እንደ ሀገር ደካማ ስንሆን የሌሎች ሀገራት መጫወቻ ነው የምንሆነው። ሌሎች ሀገራት እንደፈለጉ ነው የሚያደርጉን፣ ሀይል ያላቸው እንደፈለጉ ነው የሚያደርጉን። ያኔ ዛሬ ላይ የምንጠይቁ ጥያቄዎች ቦታ አይኖራቸውም። ስለዚህ እንደ ኢትዮጵያኖች ቆም ብለን ማሰብ ያለብን የሀገራችን ጥቅም ማስቀደም ነው መቻል አለብን። ቀጥሎ የሚመጡ ጥያቄዎችን ደግሞ በኋላ ላይ በልኩ እያየን ማስተናገዱ ተገቢ መልስ ያገኛል ብዬ ማስባለሁ። በህዝብ ተወካዮች ምክር ቤት የመንግስት ረዳት ተጠሪ ሚኒስትር ዴኤታ ዶክተር ምህረቱ ሻንቆ ለቃለ መጠይቅ ፈቃደኛ ሆነው ጊዜዎትን ስለሰጡኝ እጅግ አድርጌ አመሰግናለሁ።